ኢትዮጵያ ወደ ውጭ ቡና በመላክ ታገኝ የነበረውን ገቢ ለማሳጣት የቡና ጥራት ቁጥጥርና ግብይት አዋጅና ደንብ ተጥሶ የተፈጸመ ወንጀል መሆኑን ነው የፌዴራል ፖሊስ ኮሚሽን ለኢቢሲ የገለጸው። በኮሚሽኑ የወንጀል ምርመራ ቢሮ በመንግስት ተቋማት ላይ የሚፈጸሙ ወንጀሎች ምርመራ ማስተባበሪያ ተወካይ ሳጀንት ታደለ ውበቱ እንዳሉት በወንጀሉ ተሳትፏል በሚል ተጠርጥረው የሚፈለጉ ግለሰቦች ቁጥር 56 ቢሆንም ለጊዜው በቁጥጥር ሲያሉት ግን 28 ናቸው። ከተጠርጣሪዎቹ መካከል የኢትዮጵያ ቡናና ሻይ ልማት ግብይት ባለስልጣን የቡና ጥራትና ቁጥጥር ዳይሬክተር አቶ ጌታሁን ቢኩራ፣ የቡና ቁጥጥር ቡድን መሪው ግርማ የብቃት ማራገጫ ባለሙያ ኩምኔስ ሳብዴታ ባለሙያዎቹ ታምራት ኃይሉና ወይዘሮ ሜሮን ገብሬ ተጠቃሾች ናቸው። ከ2000 እስከ 2007 ዓ ም ተፈጽመው በተባለው በዚህ ወንጀል የቡና ላኪነት ፍቃድ ያላቸው ነባር አራት ባለሀብቶችም ከእነዚህ መካከል ተካትቷል። ቀሪ 19 ግለሰቦች ደግሞ በእነዚህ የቡና ላኪነት ፍቃድ ያላቸውና ለጊዜው በቁጥጥር ስር ካሏሉ ባለሀብቶች ገንዘብ ተሰጥቷቸው ሀሰተኛ ፍቃድ እንዲኖራቸው የተደረጉ ናቸው። እነዚህ 56 ነጋዴዎች የሚባሉት ከተለያየ ክፍለ ሀገር የመጡ አብዛኞች በቂ ካፒታል የሌላቸው እና የገቢ ምንም አይነት ገቢ የሌላቸውን ሰዎች በማምጣት ነው ንግድ ፍቃድ እንዲያወጡ የተደረጉት። በዚህ መልኩ የቡና ላኪነት ፍቃድ ያገኙ እነዚህ ባለሀብቶች ቡና ይገዛሉ። ከዚያም የገዙትን ቡና በመርካቱና በሌሎች የሀገሪቱ አካባቢዎች ከሚሸጡላቸው ተወካዮች ጋር ውለታ ይፈጽማሉ ነው የሚለው የፖሊስ የምርመራ መዝገብም እስካሁን ድረስ ባለን ምርመራ መንግስት ያጣው ገቢ ከ75 ሚሊዮን የአሜሪካን ዶላር በላይ ነው። ነገር ግን ቀጣይነት ሌሎች የኦዲት ምርመራዎችም እየተሰሩ ነው። አሁን ባለው ግን የሚያሳየው ጉዳት መጠን ይህኛል ነው። ከእነዚህ ሀሰተኛ ፍቃድ ከያዙ ግለሰቦች ጀርባ የተሰለፉ ተጠርጣሪ የቡና ላኪነት ፍቃድ ያላቸው ነባር ነጋዴዎችም ከዚህ ወንጀል ተጠቃሚዎች ናቸው ብሏል ፖሊስ። ከጀርባ ያሉት ባለሀብቶች እንደ አጠቃላይ ይህን ቡና በእነሱ እንቅስቃሴ ስር ነው ያለው፣ የሚገዙትም እነሱ ናቸው። አንድ ጊዜ አካውንት ይከፈትላቸዋል። በኢሴክስ በኩል የቡና መግዣ አካውንት ይከፈታል በነጋዴው ስም። ከዛ በኋላ በተለያዩ ጊዜ ቡና ሲገዛ ብቻ ወደዚ አካውንት ብር ማስገባት ነው። በእርሻና ተፈጥሮ ሀብትና ንግድ ሚኒስቴር ስር በቡና ዘርፍ ሲሰሩ ቆይተው በአዲሱ አደረጃጀት በኢትዮጵያ ቡናና ሻይ ልማት ግብይት ባለስልጣን ተካተው በቁጥጥር ስር የዋሉ ግለሰቦችም ለወንጀሉ መፈጸም ድርሻቸው የጎላ ነው ብሏል የፌዴራል ፖሊስ ኮሚሽን። ኮሚሽኑ ከዚህ ወንጀል ጋር በተያዘ ተሳትፎ አላቸው በሚል ተጠርጥረው ለጊዜው እየተፈለጉ የሚገኙ ግለሰቦችን በቁጥጥር ስር ለመዋል ህብረተሰቡ ጥቆማ በመስጠት የድርሻው እንዲወጣም ጥሪ አቅርቧል። ለተፈጸመ ወንጀል ተጠያቂነት ከሚወድቅባቸው ተቋማት አንዱ ከ2008 ዓመተ ምህረት ጀምሮ በአዲስ መልክ ተቋቋ የኢትዮጵያ ቡናና ሻይ ልማት ግብይት ባለስልጣን መሆኑን ዋና ዳይሬክተሩ አቶ ሳኒ ረዲ ተናግረዋል። አንዱ ይሄ ስራ በእጁ በነበረበት ሰዓት ያልሰራው ግብርና ሚኒስቴር ነው። ሁለተኛ ይህን ንግድ ስራ ከተረከበ በኋላ ደግሞ ይህን ስራ ያልሰራው ንግድ ሚኒስቴር ነው። አሁን ደግሞ ወደኛ እኛ ከመጣ በኋላ ደግሞ ከዚህ ትምህርት ወስደን ስራውን ጀምረናል። አንዱ እሱ ነው። ሁለተኛ በአሰራርም ጭምር ጉድለት የነበረው ነገር ነበር። እነዚህ ተቋማት ለተለያየ ኢንስቲትዩሽን ላለፉት ሰባት ዓመታት ይህ ወንጀል እንዳይፈጸም በማድረጉ በኩል ኃላፊነት የነበራቸው የኢትዮጵያ ገቢዎችና ጉምሩክ ባለሥልጣን፣ ብሔራዊ ባንክ፣ የመጋዘን አገልግሎት ድርጅትና ንግድ ሚኒስቴር የመሳሰሉ ተቋማት የሚሰጧቸውን ምላሾች በተከታይ ቀናት ይዘን የምንቀርብ ይሆናል።